አሰላሙ አለይኩም ወራህመቱላሂ በረከቱ በረካቱ። ውድ የኢትዮጵያ ተከታታዮቻችን እንደት ናችሁ? ሰላም ናችሁ? እኔ ደህና ነኝ፣ አልሐምዱሊላህ። ዛሬ ማሳያችሁ ደግሞ የመንዲ ስራ ነው። የሁለት ሁለት ቁርጥ

እንደገና ደግሞ ይሄ እነ ሽንኩርትና ዝንጅብል ነው። ይሄ ከለር ነው። በኋላ ዶሮ ከበሰለ በኋላ የምንቀባው ነው፣ ወደ ፈርኖስ ስናስገባ ማለት ነው። ከዛ ይሄ በኋራት ነው። ይሄ እሄ ባራ መረቅ ማጉ ነው። ይሄ ደግሞ ይሄ ወረቃሪ ቢሩታ ይሄ ደግሞ ግርፈ ነው።

ቁንዶ በርበሬ ታደርጉበት አላችሁ ቁንዶ በርበሬ የተፈጨ ፍሬም ካለ ፍሬም ታደርጉበት አላችሁ ማለት ነው ይሄ።

አቸርና በሎሚ ታጠቡታላችሁ። ካጠባችሁ በኋላ በአቸርና በሎሚ ትዘፈዘፉታላችሁ። ከዛም በኋላ ከዘፈዘፋችሁ በኋላ እንደምትሰሩ እዚያም በኋላ ደግሞ

ይሸጣሉ ማለት ነው። ከለሩ ደግሞ ይሄ ነው።

እስከሚሆን ድረስ ማለት ነው። እንደምታዩት እንደዚህ እስከሚሆን ድረስ ይበስላል። እንደውለቀባችሁ ተጠንቀቁ ማለት ነው። እሺ፣ እንደውለቀባችሁ ተጠንቀቁ። ከዛ ቅመም ታረጋላችሁ

ሰዓት ትይዝለትና ይበስላል ማለት ነው። እንደዚህ አድርገን እንገጥመዋለን። ከፈላ በኋላ ሰላሳ ደቂቃ ያህል ትይዙለት አላችሁ ሰዓት ማለት ነው። ተመልሼ የመጣ ይሄ ደግሞ የሰላጣ ኪያርበሮብ ይሉታል። ኪያርበሮብ ነው የሚሉት

ይሄ ነው እርጎ ነው እርጎ ነው ማለት ነው ይሄ እንደዚህ ነው ደግሞ ሳዞረ ይሄ እዛ ይሄ ነው እንትኑ ኪያሩ ከትፈና እርጎ ጋር እና ይደባልቀዋል ልጭ ነው ያደረኩት እኔ ትሪያ ኪያሩ መጀመሪያ ልቀውና ከዛ በትናንሹ ከትፈዋለሁ ማለት ነው እዛ ዝባዲ ይቀላቅልበታለሁ ትንሽ ጨው ደግሞ ይደረግበታል በጣም ቆንጆ ነው ማለት ነው

ደግሞ ይሄ ሸጣ ነው ቲማቲም እና የድንብላል ቅጠል ቃሪያ አድርጌ ሰርቼው ነው ይሄ ደግሞ ሰላጣ ነው ይሄ ኪያር እና ቲማቲም በቅዱስ ድንብላል ቅጠል አለው ይሄው በስሮድና እንግዲህ በስሮድና ለዚህ አውጣ ነው የምናረገው ይችላል እዚህ ላይ ሌላ ካረግነው ይችላል

እንደዚህ አድርገን እንቀባዋለን ማለት ነው። ዜሮን ቀብተን ነው ወደ ፈርን ነው የምናስገባው። ትንሽ ከዚህ ላይ ትንሽ የተፈጨነ ሽንኩርት ተጨምሮበት አላችሁ፣ ትንሽ የተፈጨነ ሽንኩርት ተጨምሮበት አላችሁ ማለት ነው። በጣም እንዲኖረው እና ትንሽ ጨው። ከዚያ እንዲህ አድርጋችሁ ቀብታችሁ ፈርን ውስጥ ነው የምታስገቡት። በመቀጠል የታጠበ ሩዝ አለ

ያደረጋችኋለሁ እሱም ደግሞ ይህን የቀቀልንበትን መረቁን አንዳንድ ሰውዬ ደፉታል። እኔ ግን አልደፋውም፣ ምክንያቱም ዶሮን በደንብ አድርጌ ነው ያጠፉት በጨውን በዚህ ብሎና በከድን ማለት ነው። ያው ይህን ይመስላል። ከዛ ፈርን ውስጥ ነው የምናስገባው። ይሄው አጥቤ አዘጋጀው ትሩዝ አለ አጥቤ አዘጋጀቸው ነው። ይሄ ነው የምናደርገው። ዛ ግን